ወዳጅና የተከበራችሁ የምት ሚዲያ ተከታታዮቻችን በእያላችሁበት እንደምንቆይታችኋል። የእለቱ ዘገባችን ተጀምሯል። በቅድሚያ ማብሬት ነጥቦችን እነሆ። ፈረንሳይ ዜጎቿን ከትግራይ ክልል እንዲወጡ አሳሰበች፤ ሙሉን የምትሰሙት ይሆናል። ኤርትራ የፕሪቶሪያውን የሰላም ስምምነት የማፍረስ ምንም ፍላጎት የለኝም ሲሉ የኤርትራው የመረጃ ሚኒስቴር አስታውቀዋል። ሌላኛው መረጃችን ነው። ፑቲን ከዩክሬን ጋር ለሚደረግ የተኩስ አቁም ከበድ ያሉ ቅድመ ሁኔታዎችን አስቀምጠዋል፤ ሙሉን የምታደምጡት ይሆናል። የተወደዳችሁና የተከበራችሁ የምቹ ሚዲያ ተከታታዮቻችን አብራችሁን ስትቆዩ የሀገር ውስጥና ሌሎች የባህር ማዶ መረጃዎችን የሚሰማሉ። አብሮነታችሁ አይለየን። ፈረንሳይ ዜጎቿ ከትግራይ ክልል እንዲወጡ አሳስባለች። የሀገሪቱ ውጭ ጉዳይ ሚኒስቴር ባወጣው መግለጫ በኢትዮጵያ ትግራይ ክልል ያለው አለመረጋጋት እየተባባሰ በመሆኑ ፈረንሳውያን ወደ ትግራይ ከመጓዝ እንዲቆጠቡ እንዲሁም አስቀድመው የገቡ ካሉ በአስቸኳይ እንዲወጡም ያሳሰበችው። በትግራይ ክልል በህወሀት የእርስ በርስ ክፍፍል ምክንያት አለመረጋጋት የተከሰተ ሲሆን በነደብረጽዮን ገብረ ሚካኤል የሚመራው የህወሀት ክንፍ በጊዜያዊ አስተዳደሩ ፕሬዚዳንት ጌታቸው ረዳ የሚመራው ክንፍ ላይ መፈንቅለ መንግስት እየፈጸመ ይገኛል። ኤርትራ የፕሪቶሪያውን የሰላም ስምምነት የማፍረስ ምንም ፍላጎት የላትም ሲሉ የኤርትራው የመረጃ ሚኒስቴር አስታወቁ። የኤርትራ ጦር በኢትዮጵያ ትግራይ ክልል አለ የሚለው ና ተደጋጋሚ የሆነ በተወሰኑ አካላት የሚነሳ ውንጀላ ፍጹም ሐሰት ና ግጭት ለመቀስቀስ ምክንያት ለመፍጠር ነው። የኤርትራ ወታደሮች ሙሉ በሙሉ በሉዓላዊ ግዛታቸው ውስጥ ተሰማርተው ይገኛሉ ሲሉ አቶ የማነ ገብረ መስቀል ገልጸዋል። ሚኒስትሩ አክለውም ከዚህ ቀደም በብዙ አጋጣሚዎች በማያሻማ መልኩ እንደተገለጸው ኤርትራ የፕሪቶሪያን የሰላም ስምምነት ለማፍረስ ምንም ፍላጎት የላትም፣ በመሰረቱም ስምምነቱ የኢትዮጵያ ውስጥ ጉዳይ ነው ብለዋል። በተመሳሳይ ኤርትራ በህውሀት የ ፖለቲካ አጀንዳዎች ውስጥ የተፈጠረውን የውስጥ ሽኩቻ የማባባስ ፍላጎት የላትም። ይህም በትግራይ ህዝብ ላይ አስፈላጊና ሊወገድ የማይችል ስቃይ ያስከትላልም ነው ያሉት። በተጨማሪም በቀይ ባህር ዙሪያ የተለያዩ የኢትዮጵያ የፖለቲካ ሀይሎች ሌት ተቀን የሚያወጡት የማያቋረጥ ግጭት ቀስቃሽ መግለጫዎች ለአል አስፈላጊ ውጥረቱ አባባሽ ምክንያት ሆነው ቀጥለዋል ያሉ ሲሆን ይህ ያለምንም ማወላወል በጠንካራ ሁኔታ መወገዝ አለበት ሲሉም የኤርትራው የመረጃ ሚኒስቴር አቶ የማነህ ገብረመስቀል በማህበራዊ ትስስር የሚገልጻቸው ባጋሮት መልእክትም ላይ ነው ያስታወቁት። በደብረ ጽዮን ገብረ ሚካኤል የሚመራው የህውሀት ክንፍ የሚደግፉ የትግራይ ኃይል አባላት መቀሌ ኤፍኤም መቶ አራት ነጥብ አራት እና የከተማዋን ከንቲባ ጽህፈት ቤት ሐሙስ መጋቢት ሶስት ሁለት ሺ አስራ ሰባት ዓመተ ምህረት ተቆጣጥረዋል። በተመሳሳይም ይኸው የህውሀት ክንፍ ከዚህ ቀደም በከተማው ምክር ቤት ተመርጠዋል ያላቸውን ዶክተር ረዳይ ግበርሄን ድጋሚ የከተማዋ ከንቲባ አድርገውን ሹሟል። በፕሬዝዳንት ጌታቸው ረዳ የሚመራው የክልሉ ጊዜያዊ አስተዳደር ከዚህ ቀደም በሌላኛው የህወሀት ክንፍ የተሾሙትን ከንቲባ እንቅስቃሴ በማገድ አቶ ብርሃነ ገብረ ኢየሱስን የመቀሌ ከንቲባ አድርጎ መሾሙም ይታወሳል። በሁለቱ የህወሀት ክንፎች መካከል የተፈጠረውን ውጥረት ተከትሎ አንድ ሚሊዮን የሚጠጋ ነዋሪዎች ያሏት መቀሌ ያለ ከንቲባና ያለ ህዝባዊ አገልግሎት ለአራት ወራትም ቆይታለች። በደብረጽዮን ገብረ ሚካኤል የመመራው የህውሀት ክንፍን የሚደግፉ የትግራይ ሰራዊት አዛዦች መሪነትን በተለያዩ የትግራይ ክልል ከተሞችና ወረዳዎች የሚገኙ የጊዜያዊ አስተዳደር መዋቅሮችን በማፍረስ ጽህፈት ቤቶችንም ተቆጣጥረዋል። እንዲሁም በጊዜያዊ አስተዳደሩ ተሹመው የነበሩ አመራሮችን በመተካት ላይም ይገኛሉ። እየተሾሙ ያሉት አመራሮች በትግራይ ጦርነት ከመቀስቀሱ በፊት ምርጫ ተካሂዶ የተቋቋመው ምክር ቤት የሾማቸው አመራሮችም ናቸው። ለሁለት ዓመት የዘለቀው የትግራይን ጦርነት የቋጨው የሰላም ስምምነትን ተከትሎ የፌዴራል መንግስቱ ተቀባይነት የለውም ባለው ምርጫ ተቋቋሞ የትግራይ መንግስት እንዲፈርስም ተደርጓል። ሆኖም ጊዜያዊ አስተዳደሩን ለማቋቋም በፈጀው ስድስት ወራት ውስጥ ህገ ወጥ በተባለው ምርጫ የተሾሙ አመራሮች የክልሉ ከተሞችና ዞኖቹን ሲያስተዳድሩም ቆይተዋል። የፕሪቶሪያውን ስምምነት ተከትሎ የጊዜያዊ አስተዳደሩን መሪነት የተረከቡት አቶ ጌታቸው እረዳ አብዛኞቹን አመራሮች በማንሳትም በራሳቸውም ሾመዋል። ከዚህ ቀደም የነበሩ የከተማና የዞን አመራሮች ከመንግስት ስራ በበለጠ የፓርቲውን ተግባራት አስቀድመዋል በማለት በአዳዲስ አመራሮች መተካታቸውም ይታወሳል። እኔ በምክር ቤቱ የተሾምኩ ህጋዊ ከንቲባ ነኝ። በመቀለ ከተማና በሌሎች ከተሞች ማቋቋሚያ አዋጅ 341 ማንኛውም ከንቲባን የሚሾመው አሸናፊ ፓርቲ ነው ሲሉ አዲሱ የመቀሌ ከንትባ ረዳይ በርሄ መናገራቸውን የክልሉ መገናኛ ብዙሀንም ዘግቧል። ሉዓላዊ ስልጣን የህዝብ መሆኑ እየታወቀ ይህንን በመጣስ የከንቲባውን ጽሕፈት ቤት በመዝጋት ህዝብ አገልግሎት እንዳያገኝም ተደርጓል ያሉት ከንቲባው አሁን ግን በምክር ቤቱ የተመረጠው ከንቲባ ስራውን በይፋ ጀምሯል ሲሉም ነው ያስታወቁት። ካለፈው ዓመት አጋማሽ ወዲህ በህወሀት ማዕከላዊ ኮሚቴ አባላት መካከል በተፈጠረው አለመግባባት ፓርቲው በሊቀመንበሩ ዶክተር ደብረጽዮን ገብረ ሚካኤልና በምክትል ሊቀመንበሩ ጌታቸው ረዳ በሚመሩ ቡድኖች ተከፍሎም እየተወዛገበ ይገኛል። ለውራት በገለልተኝነት ከቆዩት የትግራይ ሰራዊት አዛዦች መካከል አብዛኞቹ በደብረጽዮን ለሚመራው ወገን ድጋፍ መስጠታቸውን ተከትሎ በክልሉ ውስጥም ስጋት ተፈጥሯል በደብረጽዮን ገብረ ሚካኤል የሚመራው የህወሀት ክንፍ የተሾሙት አዲሱ የመቀሌ ከንትባ ዶክተር ረዳኢ በርሄ ሰራተኞች ግራ ተጋብተዋል የኤፍኤም መቀሌ መቶ አራት ነጥብ አንድ ሰራተኞች በሌላ በኩል ደብረጽዮን ገብረ ሚካኤል የሚመራውን የህወሀት ክንፍን የሚደግፉ የትግራይ ሀይል አባላት በከተማው የሚገኘውን ኤፍኤም መቀለ መቶ አራት ነጥብ አራትን ትላንት ሀሙስ መቆጣጠራቸውንም ነው ቢቢሲ አረጋገጠው ትናንት ረፋድ ላይ የትግራይ ኃይል አባላት የሬዲዮ ጣቢያውን በመቆጣጠር በደብረ ጽዮን በሚመራው የህወሀት ክንፍ የተሾመ ኃላፊና አዲስ የአመራር ቦርድ በግዳጅ እንዲገቡ ማድረጋቸውን ሰራተኞችም ተናግረዋል። በትግራይ ኃይሎች ታጅበው በኃይል ሬዲዮ ጣቢያውን ተቆጣጥረዋል። አሁን ሰራዊቱ የሬዲዮ ጣቢያውን እየጠበቀው ነው። ሰራተኞች ግራ ተጋብተዋልም ነው የተባለው። ቀደም ሲልም ጣቢያውን መምራት አለብኝ ሲሉ የነበሩት አቶ ዘመን ፈስፍሳ እና አዲስ የዳይሬክተሮች ቦርድ ከታጣቂዎች ጋር መምጣታቸውንም ነው ሰራተኞቹ የተናገሩት። በኢትዮጵያ ብሮድካስቲንግ ባለስልጣን መተዳደሪያ ደንብ የሚንቀሳቀሰው ኤፍኤም መቀለ 104.4 በትግራይ ክልል ቴሌቪዥን ፈቃድ ከተሰጠው 16 ዓመታትን አስቆጥሯል። ባለፈው ጥር መጨረሻ ላይ የትግራይ ኃይል አባላት የሬዲዮ ጣቢያውን ለመቆጣጠር ሙከራ ማድረጋቸውን መገለጹ ይታወሳል። በወቅቱ በደብረ ጽዮን ገብረ ሚካኤል የሚመራው የህወሀት ክንፍ በምክር ቤቱ ተሾመዋል ያላቸውን የከተማዋን ከንቲባ ዶክተር ረዳኢ አቶ ዘመንፈስ ፍሰሃን የሬዲዮ ጣቢያው ኃላፊ እንዲሆኑም የሾማቸው ነበር። ነገር ግን የትግራይ ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ በከንቲባነት ተሹም ያለሁ ያሉትን ዶክተር ረዳኢን በማገድ ብርሃነ ገብረ ኢየሱስን በምትካቸው መሹማቸውም ይታወሳል። በመሆኑም የትግራይ ኃይል አባላት የሬዲዮ ጣቢያውን ለመቆጣጠር ያደረጉት ሙከራ ሳይሳካም ቀርቶ ነበር። ምንጮች ለቢቢሲ እንደተናገሩት የትግራይ ኃይል አባላት የሬዲዮ ጣቢያውን የተቆጣጠሩት በመደበኛነት ስርጭቱ እያስተላለፈ በነበረበት ወቅት ነውም ተብለዋል። በአሁኑ ወቅት ቀደመው የተዘጋጁ ፕሮግራሞች እየተላለፉ ነው። ምንም አይነት የቀጥታ ፕሮግራሞች የሉም። ከሰራተኞች ጋር ስብሰባ እንደሚካሄድ ነግረውናል ሲሉ የጣቢያው ሰራተኞችም ተናግረዋል። የትግራይ ሰራዊት አዛዦች ባለፈው አመት ነሐሴ ወር ለተካሄደው የህወሀት 14ኛ ጉባኤ እውቅና በመስጠት በድርጅቱ ሊቀመንበር የሚመራው የህወሀት ቡድን ከዚህ ለመቀደም ያሳለፈውን ውሳኔ እንደሚደግፍ የገለጹ ሲሆን ይህም አጋርነታቸውን በዶክተር ደብረ ጽዮን ለሚመራው ቡድን መሆኑንም አመላክቷል። አዛዦቹ በቅርቡ ባወጡት መግለጫ በጉባኤ ውሳኔ መሰረት የጊዜያዊ አስተዳደር የአመራሮች ለውጥ እንዲደረግም ነው ጥሪ ያቀረቡት። የክልሉ ጊዜያዊ አስተዳደር በአዲስ አበባ እንዲዋቀር ወስነናል ያሉት የትግራይ ሰራዊት አዛዦች መፈንቅለ መንግስት አውጀዋል ሲሉ የፕሬዝዳንት ጌታቸው ረዳ ጽህፈት ቤትን መክሰሱ ይታወሳል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በይፋዊ ኤክስ ገጻቸው ላይ በአዲጉዱም ከተማና በመቀሌ አንዳንድ አካባቢዎች የትግራይ ኃይል አዛዦች ማክሰኞ መጋቢት 2 2017 ዓ.ም ብረት በሰላማዊ ሰዎች ላይ በወሰዱት እርምጃ በርካቶች መቁሰላቸውንም አስፍረው ነበር። እዚህ ደረጃ ላይ እንዲደርስ ያደረገውም ይሄው የሳቸው ጽሁፍም ነው ነው የተባለው። ዶክተር ደብረጽዮን ገብረ ሚካኤል የሚመሩት የህዝባዊ ወያኔ ሐርነት ትግራይ ወይም ደግሞ ህወሀት ቡድንን የሚደግፉ የትግራይ ኃይሎች ከፍተኛ አዛዦች በተለያዩ የትግራይ አካባቢዎች የመንግስት መስሪያ ቤቶችን ቆጣጠሩ ሲሆን በእነርሱ የተሾሙ ግለሰቦችም በኃይል ብሎችን እየተቆጣጠሩ ነው። የትግራይ ጊዜያዊ አስተዳደር ፕሬዚዳንት የፌዴራል መንግስት በክልሉ ጣልቃ መግባትን ጨምሮ የትኛውንም አይነት ድጋፍ ለማድረግ በቂ ምክንያት እንዳለውም ነው የተናገሩት አቶ ጌታቸው ረዳ የመንግስት መዋቅር አፍርሰዋል በሚል ሶስት የሰራዊት አዛዦችን ያገዱ ሲሆን በፍስሀ ማንጁስ የሚመራው የትግራይ ሰላምና ደህንነት ቢሮ ውሳኔውን እንደማይቀበል ካሳወቀ በኋላ የቢሮው ኃላፊም በተመሳሳይ እግድ ተጥሎባቸዋል። የክልሉ ጊዜያዊ አስተዳደር ርዕሰ መስተዳደር ጌታቸው ረዳ ጠቅላይ ሚኒስትር አብይ አህመድ ለራሱ የግልና የቡድን ጥቅም ሲባል የህዝብን ሰላም፣ የፕሪቶሪያን ስምምነት፣ የሀገሪቱን መረጋጋት እንደ መያዣ ከተጠቀመ አካል ጋር እንዳይደራደሩ ሲሉም በትላንትናው እለት በሸራተን ሆቴል ከጋዜጠኞች ጋር ባደረጉት ቆይታ መጠየቃቸውን ዘግበን ነበር። የትግራይ ሰላምና ደህንነት ቢሮ በበኩሉ በራሳችን አቅም ሊፈቱ የሚችሉ የውስጥና የፖለቲካ ችግሮችን ለመፍታት ሶስተኛ ወገን በመጋበዝ አሳፋሪ ነው በማለትም በፌስቡክ ገጹ ላይ ማስፈሯል። በዚህ ረገድ የትኛውም የኃይል እንቅስቃሴ ችግሩ ወደ ሌላ አቅጣጫ እንዲሸጋገርና እንዲባባስ ያደርጋል ያለው በመግለጫው ህዝቡም ደስተኛ እንደማይሆን መግለጫውንም አክሎ ገልጿል። በትግራይ ለወራት የቆየውና ከጊዜ ወደ ጊዜ እየተባባሰ ያለው ውጥረትና ፍጥጫ ከሁለቱ ዓመት የደም አፋሳሽ ጦርነት ባላገገሙ ህዝብ ላይ ከፍተኛ ስጋት ስንፈጥሯል ነው የተባለው። ፑቲን ከዩክሬን ጋር ለሚደረግ የተኩስ አቁም ከበድ ያሉ ቅድመ ሁኔታዎችን አስቀምጠዋል። የሩሲያው ፕሬዝዳንት ቭላድሚር ፑቲን ከዩክሬን ጋር እንዲደረስ የተቃደመውን የተኩስ አቁም ሀሳብ እንደሚስማሙበት ቢገልጹም በርካታ ጥያቄዎች የጫሩ ከባድ ቅድመ ሁኔታዎችን አስቀምጠዋል። የሩሲያው ፕሬዚዳንት በጉዳዩ ዙሪያ ምላሽ የሰጡት በዚህ ሳምንት መጀመሪያ ዩክሬን ከአሜሪካ ጋር ባደረገችው ውይይት የቀረበውን የ ሰላሳ ቀናት የተኩስ አቁም እቅድም መቀበሏን ተከትሎ ነበር። የዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ በእቅዱ ዙሪያ ፑቲን የሰጡትን ምላሽ የማይጨበጥ ከማለት ባለፈ በሩሲያ ላይ ተጨማሪ ማዕቀብ እንዲጣልም ጠይቀዋል። ይህ በእንዲህ እንዳለ አሜሪካ በሩሲያ የነዳጅ የጋዝና የባንክ ዘርፎች ላይ ተጨማሪ ማዕቀብም ጥላባቸዋለች። ፑቲን ሐሙስ ዕለትም በሞስኮ በተካሄደ ጋዜጣዊ መግለጫ ላይ የተኩስ አቁም ሀሳቡን ትክክለኛ ሲሆን እኛም እንደግፈዋለን፣ ነገር ግን ልንወያይባቸው የሚገቡ ጥያቄዎች አሉም ነው ያሉት። የተኩስ አቁም ስምምነቱ ወደ ዘላቂ ሰላም ሊያመራና የዚህን ቀውስ መንስኤ ማስወገድ ሊኖርበት ይገባልም ብለዋል። ከአሜሪካ አጋሮቻችን ጋር መደራደር አለብን፣ ምናልባትም ወደ ዶናልድ ትራምፕ ስልክ እደውላለሁም ያሉት ለዩክሬን ወገን ለቀናት የሚቆይ የተኩስ አቁም ስምምነት መደረጉ ጥሩ ነው ሲሉም ፑቲን አክለዋል። እኛ ብንደግፈውም ግን ልዩነት አሉንም ያሉት ዩክሬን ባለፈው ዓመት ወታደራዊ ዘመቻ በማድረግ የተወሰነ አካባቢ የተቆጣጠረችበትን የኩርስ ግዛት አንደኛው ርዕስ ጉዳይ መሆኑንም ፑቲን ተናግረዋል። ሩሲያ ኩርስክን ሙሉ በሙሉ ተቆጣጥራለች ከማለት ባለፈ በስፍራው ያሉት የዩክሬን ወታደሮች ተቆጣጥረዋልም ብለዋል። ለመውጣት እየሞከሩ ቢሆንም እኛ ግን ይሰጠናል መሳሪያዎቻቸውንም በየቦታውም ጥለዋል ነው ያሉት። ኩርስክ ውስጥም ለዩክሬናውያን ሁለት አማራጮች ብቻ አሉ፣ እጅ መስጠት ወይም መሞትም ሲሉም አክለዋል። ፑቲን የተኩስ አቁም እንዴት እንደሚሰራ የቀረበው አንዳንድ ጥያቄዎችን ሲገልጹ እነዚያ ሰላሳ ቀናት እንዴት ጥቅም ላይ ይውላሉ? ዩክሬን እንድትደራጅ ነው፣ እንድትታጠቅ ነው፣ ሰዎችን ለማሰልጠን ነው ወይስ ከነዚህ ነገሮች አይሆኑም? እንዴትስ ቁጥጥር ይደረግባታልም ሲሉም ጠይቀዋል። ትግሉ እንዲቆይም ማን ነው ትዕዛዙን የሚሰጠው? ምን ዋጋስ ያስከፍላል? ከ2000 ኪሎ ሜትር በላይ በሚሆን ስፍራ ማን የተኩስ አቁሙን እንዳፈረሰ ማን ነው የሚወስነው? እነዚህ ሁሉ ጥያቄዎች ከሁለቱም ወገን ጥንቃቄ የተሞላበት ስራ ይጠይቃሉ። ማንስ ይቆጣጠረዋል ሲሉም በርካታ ጥያቄዎችንም ወርውረዋል። ፑቲን በእርግጥ ይህን ጦርነት መቀጠል እና ዩክሬናውያንን መገደል እንደሚፈልግ በቀጥታ ለፕሬዝዳንት ትራምፕ ለመናገር ይፈራል ሲሉም ዘለንስኪ ተችተዋል። የሩሲያ መሪ ብዙ ማንም የማይሰራ በርካታ ቅድመ ሁኔታዎችን አስቀጥመዋል ሲሉም ዘለንስኪ ተናግረዋል። ከፑቲን አስተያየትና ከዘለንስኪ ምላሽ በኋላ በሁለቱም ወገኖች አቋም መካከል ግልጽ የሆነ መለያየትም መኖሩም ይታያል። ዩክሬን ባለ ሁለት ሂደት እንዲኖር ትፈልጋለች፣ አስቸኳይ የተኩስ አቁምና ቀጥሎም የረጅም ጊዜ እልባትም እንዲኖር። ሩሲያ በበኩሏ ሁለቱን ሂደቶች መለየት እንደማትችል ከመግለጽ ባለፈ ሁሉንም ጉዳዮች በአንድ ስምምነት ውስጥ መወሰን አለባቸው የሚል አቋምም አላት። ሁለቱም ወገኖች አቋማቸውን ለማንጸባረቅም የቆረጡ ይመስላሉ። በዚህም ሩሲያን ለሰላም ጥሪው እንቢተኛ እንደሆነች አድርጋ በማቅረብ ዩክሬን በሩሲያ ላይ ጫና እንደምትፈጥር ታምናለች። ሩሲያ በበኩሏ ስለ ኔቶ መስፋፋት እና ስለ ዩክሬን ሉዓላዊነት ያሏትን መሰረታዊ ስጋቶቿን ለማቅረብ አሁን እድል እንዳላላትም ታምናለች። ይህ ደግሞ ለዶናልድ ትራምፕ ችግር ይፈጥራል። አፋጣኝ ውጤት እንደሚፈልጉ ግልጽ በማድረግ ጦርነቱን በቀናት ውስጥ ለማቆም ቃል ገብተዋል። ፑቲን በዚህ መልኩ ለመንቀሳቀስ የሚፈልጉ አይመስሉም። የፑቲንን አስተያየት ተከትሎ በዋይት ሀውስ ንግግር ያደረጉት ፕሬዚዳንት ትራምፕ በበኩላቸው ከሩሲያው መሪ ጋር ለመገናኘት እንደሚፈልጉና ለ30 ቀናት የሰላም ስምምነቱ ሩሲያ ትክክለኛውን ነገር ታደርጋለች የሚል እምነት እንዳላቸውም ነው የተናገሩት። ከሩሲያ የተኩስ አቁም ማየት እንፈልጋለንም ብለዋል። ቀደም ብለው ከኔቶ ዋና ጸሐፊ ማርክሮስ ጋር በኦቫል ኦፊስ ባደረጉት ስብሰባ ላይ ቀደም ሲል ከዩክሬን ጋር በዝርዝር ጉዳዮች መወያየታቸውንም ትራምፕ ለጋዜጠኞችም ተናግረዋል። ዩክሬን ግዛት ስለሚጠበቁና ስለሚነጠቁ እንዲሁም ደግሞ ስለ ሌሎች የመጨረሻ ስምምነቱ ጉዳዮች እየተነጋገርን ነበርም ብለዋል። የመጨረሻ ስምምነት ብዙ ዝርዝሮች ጉዳዮች ላይም ውይይት ተደርጓል። ዩክሬን ኔቶ ስለመቀላቀልበት ጉዳይ ትራምፕ በሰጡት አስተያየት መልሱ ምን እንደሆነ ሁሉም ሰው ያውቀዋልም ብለዋል። በሩሲያ ነዳጅና ጋዝ ላይ የተጣለው አዲስ ማዕቀብ የትራምፕ አስተዳደር የአሜሪካን የክፍያ ስርዓት የበለጠ በመገደብ ለሌሎች ሀገራት የሩሲያን ነዳጅ መግዛት አስቸጋሪ እንዲሆንባቸውም አድርገዋል። በሌላ በኩል ፑቲን ከአሜሪካ ልዩ መልእክተኛ ስቲቭ ዌትኮፍ ጋር በሞስኮ በዝግም መክረዋል። ቀደም ብሎም የክሬምሊን ረዳት ዩሪ ኡሻኮቭ በአሜሪካ የቀረበውን የተኩስ አቁም ሀሳብ ውድቅም አድርገውታል። ሮበለት ክሬምሊን ፑቲን በወታደራዊ ልብስ የሩሲያን ኩርስህ ግዛት ሲጎበኙ የሚያሳይ ቪዲዮም አውጥተዋል። ሩሲያ ቁልፍ የሆነችውን የሹርዛ ከተማ መልሳ መያዟንም አስታውቃለች። የተወደዳችሁ ና የተከበራችሁ የምቹ ሚዲያ ተከታታዮቻችን ለሰዓቱ ሰሙት የወደድ ነው የዜና ጥንቅራችን እስካሁን ያደመጣችሁት ይመስል ነበር። ቀጣይ በሌላ የመረጃ ጥንቅር እስከምንገናኝ ድረስ ቸር ቆዩ። ሰብስክራይብ ላይ ኮሜንት፣ ሼር ማድረግ እንዳትረሱ እያልኩኝ ከወዲሁ የተሰናበት ሰላም ጠያላችሁበት ለእናንተ